ምን እንደሚሰብኩ አድምጧቸው። ስማቸው የሰላም ሃይማኖት ወይም ሰላም ነው፣ የሚሰብኩትና የሚሰሩት ስራ ግን ተቃርኖ ነው። አድምጡና ተመለሱ። ምን ማለት ነው? ከነፍስ በላይ መውደድ ማለት ነው። ነብዩ ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳቅ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው።

አንዴ ደግሞ በግራቸው ቦክል ይመጣል። አዩትና የአላህ መልእክተኛ የአባበክር ማአሳበክ አሉት። አንተ አቡበክር ወይም ነክቶ ሆነው ምን ሆነ ነው አሉት። ያረሱላላህ እርሶን አስብና ጠላቶችን አስብና ከፊት ለፊት የሆነ ጠላት የሚመጣ ይመስለኛል አለ። ከዛ የሆነ ነገር የሚወረወር ይመስለኝና ፊዳልሆን ከፊት ለፊት እመጣለሁኝ አለ። ከዛ አለመኖሩን ሳይ ከጀርባ ደግሞ የሆነ ነገር የሚወረወሩቦት ይመስለኛል አለ። ከዛ ወደ ጀርባ እሄዳለሁኝ አለ። በስተቀኝ በኩል መጣለሁኝ። በስተቀኝ በኩል ጠላት የመጣቦት ይመስለኛል፣ በስተግራም በኩል እንደዚህ ጠላት የመጣቦት እየመሰለኝ ለእርሶ ፊዳ እንደሆን ብዬ ነው። በህይወት እያለሁኝ እርሶን ማጣት አልፈልግም። አላህ እንዲያሳይ የማልፈልገው ነገር ይሄ ነው። ይሄ ነው እኮ ኢየሱስ ክርስቶስ የወይን ግንድ ነው እንጨት ማለት ነው። ገባህ እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባህ አይደለም። ስለዚህ ሌላውን ሃይማኖት ማንቋሸሽ ይችላሉ። የሌላውን አምላክ ፍጡር ነው ሊል ይችላሉ። የሌላው ሃይማኖት አምላክ አቅም የሌለውን ማለት ይችላሉ። የኦርቶዶክስን ቤተክርስቲያንና መጽሐፍ ቅዱስን እንደፈለገ ሲያውን ቃሾሾ የኖሩ በመጽሐፍ ደረጃ በቪዲዮ በምስል በድምፅ በጽሁፍ የእኛን ሃይማኖት ሲነቅፉ፣ ሲተቹ፣ ሲሳደቡ ነው ይኖሩት። ምንም አላልናቸው። እኛ ግን ክርስቲያኖች ክርስቶስን የምንመስል ሰላማዊ ሰዎች ነን። ጦርነትን ሳይሆን ፍቅርን ነው የምንሰብከው። ለዚያም ነው ስንት እና ስንት አብያተ ክርስቲያናት ራሱ ባለፈው ስድስት ዓመታት ውስጥ ተቃጥለው፣ በዚህ ምክንያት አንድ ሰው አልገደልንም። የጦርነት አዋጅ አላወጅንም። ያቃጠሉ ሰዎች ይገደሉ አላልንም። የሃይማኖት ልዕልና ማለት ይሄ ነው። የሃይማኖት ልዕልና ማለት ይሄ ነው፣ በመገፋት ውስጥ ችሎ መኖር፣ በመገፋት ውስጥ ዝም ማለት በመገፋት ውስጥ ሌላውን አቅፎ ሀገርን ለማስቀጠል ወደፊት አርቆ ማየት ማለት ነው ሃይማኖት እንጂ ዛሬ ነብዩ እኮ ቢሰደቡ ሰው ናቸው በነገራችን ላይ አይደል ሰው ናቸው ምንም ጥርጥር የለም ቁራንም ሆነ ምንም ነገር ሰው አይደሉም ሌላ ነው የሚችል ነገር የለም ነግሩ ቢሰደቡ ግን ሰው ናቸው እነሱ ግን የሰደቡት የእኛን አምላካችንን ነው እኛ ምናመልከውን የዳንበትን አምላካችንን ነው የተሳደቡት። የእነሱ ውስታዞች አይደል በማህበራዊ ሚዲያ በአጠቃላይ የምታዩት ጉዳይ ነው። ኢየሱስ ክርስቶስ ብጡር ነው ሲሉ፣ እጁን ታጥቦ አይታወቅም ሲሉ፣ ሎቱ ስብሃት የቆሸሸ ነው ሲሉ፣ አያውቅም ሲሉ፣ ተራ ሰው ነው እያሉ አምላካችንን ነው የተሳደቡት ግን የእኛ አምላክ እንደነሱ ነቢይ ጦርነትና መገዳደልና ሰይፍን ስላላስተማረን ይቅር ማለትን ስላስተማረን ይቅር እያልን ሀገርን አስቀጥለናል። ይቅር እያልን አብረን ኖረናል። አሁንም ይቺ ሀገር የቆመችው በክርስቲያኖች ዝምታና መቻል ነው እንጂ ተቻችለን ስለኖርን አይደለም። አያችሁ እነሱ በመጽሐፋቸው የተጻፈውን አንስተን ስላነበብን ስለጠየቅ ናቸው ነቢያችን ተሰደባሉ። እነሱ ግን ሲያንቋሽሹ፣ ሲሰድቡን፣ ሲገሉን፣ ሲያርዱን፣ ሲያባረሩን እኛ ዝም ብለን ለአምላክ ሰጥተን አልፈን ሀገር ዛሬ ቀጥላለች። ባለን እንደ ቁጥራችን ብዛት እኛም እንደነሱ ሪአክት ብናደርግ ኖሮ እንደነሱ ግብረ መልስ ብንሰጥ ኖሮ ሀገር ዛሬ ላይ ያለችበት ደረጃ ናት። እንበታተ ነበረ እንበታተን ነበረ በእርግጠኝነት። ይሄ ደግሞ ግን እኛ እንደነሱ ስለማን እንደነፋ ሀገራችን ላይ አብረን ኖረን እንደምን መቀጠል እንዳለብን ስለምናምን እኛ ሀገርን ስለምናስቀድም ነው ሀገሪቷ የተቀጠለችው እየቀጠለችው እንጂ ማንም ፖለቲከኛ እንደሚለው ተቻችለን ስለኖርን አይደለም። ተቻችለን ስለኖርን አይደለም። ተቻችለናል እስቲ እንደዚህ እኛን ተነስተን ጦርነትን ያወጅንበትን ቪዲዮ ስቲ ማንም ሰው ያሳይ። ስት እንደው እንዲቀጣ ክርስቲያኖች እንግደል፣ ሌሎችን እንግደላቸው ስንል ማንን ነው እንግደሉ ያልነው? አምላካችን ተሳድቦ ቤተክርስቲያንን አቃጥለው ካህናትን አርደው አቃጥለው አሳደው ዝም ነው ያልነው። ዝም ነው ያልነው። ክፉን ዝም ብለን ነው ያለፍነው። ከአምላካችን የተማር ነው ይሄንን እነሱ ደግሞ ከነቢያቸው የተማሩት ግደሉ፣ እረዱ፣ አቃጥሉ፣ አጥፉ የሚል ነው ማለት ነው። ዞሮ ዞሮ ሁሉንም መጽሐፍ ቅዱስ የሚለው ምንድን ነው? ሁሉንም በፍሬው ታውቃላችሁ ነው የሚለው። ሁሉንም በፍሬው ታውቃላችሁ። እውነተኛ ሃይማኖት የትኛው እንደሆነ መገለጫ ይሄ ማሳያ ነው። ፍሬያችን የኛ ፍቅር ነው። ፍሬያችን ትህትና ነው። ፍሬያችን አንድነት ነው። የእነሱ ፍሬ ደግሞ የዲያብሎስ ፍሬ ነው። ፍሬያቸው መግደል ነው፣ ማረር ነው፣ ጦርነት ነው። ማስታረቅ የለም፣ ማጣላት ነው፣ ማባላት ነው። ሁሉንም በፍሬው ታውቃላችሁ። ይሄ ነው የእነሱ ፍሬ ይሄ ነው። በነገራችን ላይ በዚህ ስል እነዚህ ጽንፈኛ የሆኑ እስላሞችን እያልኩ ነው እንጂ እጅግ በጣም በኢትዮጵያዊነታቸው የሚኮሩ ከኢትዮጵያውያን ጋር ተሳስበው የሚኖሩ በቁጥር ትንሽ ቢሆኑም አሉ በየሰፈራችን፣ በየመስሪያ ቤታችን፣ በየትምህርት ቤታችን በተለያየ መንገድ፣ በተለያየ የህይወት ጎዳና ውስጥ ያገኘናቸው። መልካም የሆኑ ሙስሊሞች አሉ። እነሱን እያልኩ አይደለም። እነዚህ ጽንፍ የረገጡ የዲያብሎስ የግብር ልጆችን ማለቴ ነው። ለዚህ እግዚአብሔር ልቦና ይስጣቸው። እንግዲያስ በመገዳደል የነቢዩን ስድብ የሚመልሱ ከሆነ ጥሩ ነው። አልተሰደቡም እ የተጻፈው መጽሐፍ ነው የተነበበው የተሰደቡበትን አንድ አምጡ ቢባሉ፣ እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰደበበትን ቅዱሳን የተሰደቡበትን እመቤታችን ቅድስት ድንግል ማርያም የተሰደበበችን በጣም ሺ ቪዲዮዎችን ማምጣት ይቻላል። ማህበራዊ ሚዲያ ላይ እየተንቀሳቀሰ ነው፣ ሁሉም አሁን ላይ ዘመኑ አደባባይ ላይ ነው መረጃ የሚያስቀምጠው እና ማን እንደተሳደበ ማየት ይቻላል። የነዚህ ዓላማ ሀገርን መበጥበጥና ሀገርን ማጥፋት ነው። ኢትዮጵያ ሀገሪቷ ተበጥብጣ መንግስት አልባ ሆና ስርዓት አልባ ሆና ቻኦስ ውስጥ እንድትገባ ዲስኦርደር የሆነች እስቴት እንድትሆን የሚፈልጉት እና አላማቸው እነዚህ የአይስ አይስ ተላላኪዎች ናቸው። መስጊድ ቆሞ ያስተምሩ እንጂ ሃይማኖተኞች፣ አማኞች አይደሉም። አማኞች ቢሆኑ ኖሮ ግደሉ አይሉም ነበረ። ተነስተው አማኞች ቢኖሩ ትክክለኛ ሙስሊምና በእግዚአብሔር በትክክል የሚያምኑ በምክንያት ይነጋገራሉ። በንግግር ለሆነው ነገር በንግግር ምላሽ ይሰጣሉ እንጂ እንዋጋ አይሉም። መዋጋት እኮ ዛም ያለ እዛ ቤትም እሳት አለ እዚህ ቤትም እሳት አለ። ስለዚህ ያንን ማሰብ ያስፈልጋል። እነዚህ ገና ያልበሰሉ እንጭጮችን እግዚአብሔር እንዲበስሉ ያደርጋችሁ። በእውነት መቼ በስሎ ሰው እንደሚሆኑ እግዚአብሔር እርዳቸው። ያው እንዳዳመጣችሁት ያው ግደሉ ነው። ነብዩ ተሰድበዋል። እናንተ በሕይወት እያላችሁ ነብዩን ከነፍሳችሁ በላይ የምትወዱ ከሆነ ነቢዩ የተናገሩ ሰዎች በህይወት ቆመው መሄድ የሉባቸውም የለባቸውም እያሉ ነው ማለት ነው። ስለዚህ ጦርነት እያወጀ ነው። ይሄ ሰው ግን ኡስታዝ ነው። የሃይማኖት መምህር ነው። የሃይማኖት መምህር ሰላምን ይሰብካል፣ አንድነትን ይሰብካል፣ ያቀራርባል፣ ያስታርቃል። ግን የሚሰብከውን ይዩት። እነዚህ ሰዎች ግን በሰላም እየተንቀሳቀሱ የተጻፈውን መጽሐፍ ያነበቡ ወንድም እህቶቻችን እየተሰደዱ ነው። ይሁት እንግዲያው ተመልከቱ ምን አይነት ሀገር ውስጥ እንዳለ። እነዚህ ሀገርን ወደ ብጥብጥ ሊከቱ የሚችሉ የሃይማኖት ጦርነት ሊያስነሱ የሚችሉ ሰዎች ናቸው። የሃይማኖት መሪዎች ሆኖ ብጥብጥን እየጋበዙ ነው፣ ጸብን እየጋበዙ ነው። እንደ ሃይማኖት ካያቸው ደግሞ እስላም ማለት ሰላም የሰላም ሃይማኖት ነው ይባላል የሰላም ሃይማኖት ደግሞ ማለት ነው፣ እንደዚህ የሚሰጥ እኮ አልተቃረንም። ትልቁ ተቃርኖ ይሄ ነው። እንግዲያውስ እኛ እንደዚህ አድርገን ብንሆን ስንቶቻችን ተለቅመን ታስረን እንደሆነ፣ እንግዲያውስ ሁላችሁ የምታውቁት ነው። እነሱ ግን ጦርነት ቢያውጁ፣ የሌላም ሃይማኖት ቢያንቋሽሹ፣ የሌላውን አምላክ ቢሳደቡም